የሮማው ካቶሊካዊት ርዕሰ ሊቃነ ጳጳሱ ፖፕ ፍራንሲስ ህልፈት በመላው ዓለም ሀዘንን ፈጥሯል። ሊቀ ጳጳሱ በ88 ዓመታቸው ከዚህ ዓለም ድካም ያረፉ ሲሆን የ1.4 ቢሊዮን ካቶሊካውያን መሪም ነበሩ። ከደቡብ አሜሪካ የተመረጡ የመጀመሪያው ርዕሰ ሊቃነ ጳጳስም ናቸው። ከሶስት የሀዘን ቀናት በኋላ ዛሬ ቅዳሜ ስርዓተ ቀብራቸው እንደሚፈጸም መገለጹን ተከትሎም በርካታ የምዕመኑ ተከታዮች ወደ ሮም ቅዱስ ጴጥሮስ አደባባይ ተሰባስበዋል። ከስርዓተ ቀብሩ መፈጸም በፊትም የፖፕ ፍራንሲስ አስክሬን ወደ ቅዱስ ጴጥሮስ አደባባይ ወጥቶ ሕዝቡ እንዲሰናበት ተደርጓል። በስርዓተ ቀብሩ ለመሳተፍና ጳጳሱን ለመሰናበት በሮም ቅዱስ ጴጥሮስ አደባባይ የተገኘው ታዲያ ምእመኑ ብቻ አይደለም። የአሜሪካው ፕሬዝደንት ዶናልድ ትራምፕ፣ የዩክሬኑ ፕሬዝደንት ዜሌንስኪ እና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝን ጨምሮ የተለያዩ ሀገራት መሪዎችም ተገኝቷል። በርካታ የሃይማኖት መሪዎችም ታድሟል። ከእሳቸው በፊት ያለፉ ከ31 ርዕሳነ ሊቃነ ጳጳሳት የ24 ስርዓተ ቀብሬ የተፈጸመው በአውሮፓውያኑ 1626 በተገነባው ቅዱስ ጴጥሮስ ቤተክርስቲያን ዋሻ ውስጥ ነው። እሳቸው ግን ከቫቲካን ውጪ በሚገኘው እና በአምስተኛው መተ ክፍለ ዘመን በተገነባው የቅድስት ማርያም ቤተ ክርስቲያን እንዲቀበሩ ቀድመው ተናዝዟል። ምክንያታቸው ደግሞ ከመቶ ጊዜ በላይ ለጎበኟት ይች ቤተክርስቲያን እና ለኢየሱስ እናት ቅድስት ማርያም ባላቸው ፍቅር ነው። የርዕሰ ሊቃነ ጳጳሱ የአስክሬን ሽኝት የተደረገው በቅዱስ ጴጥሮስ አደባባይ ነው። አደባባዩ ለመጨረሻ ጊዜ የፋሲካ በዓልን አስመልክተው ለምእመናን ቡራኪ የሰጡበት መሆኑም የሚታወስ ነው።